አንቺን እንኮ ነው ሸርሙጥ ያያልሽ። አይ ወይ ከሸርሙጥ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ እና የተከበራችሁ ቤተሰቦች በያላችሁበት በሰላማችሁ በዚህት ይባል አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። አለው ምንድነው ሰኢድ የመን መጥቷል ማለት ነው። የመን የመጣውን ግድ ሙስጠፋ ጋር ነው ያለው። እኔ ሙስጠፋ ጋር መጥቻለሁ ማለት ነው። አንዳንድ ነገር ላናገረው ነው የመጣሁት። እንግዲህ ሲያየት እንደምታዩ ዛሬ ላገባ ነው ነገ ላገባ ነው እያለ ዝም ብሎ ነገር ያጋንናል እንጂ ነገር እያበረደ አይደለም። እና እዚህ የመጣው የመኒ ሴት ተነጋግሮ ጨርሶ ሊያገባ ነው የመጣው ምናምን ከየመኒ ሴት ጋር ሲያወራ አየ ነው ብለው ነግረውኝ እዚህ የመጣሁት እኔ እሱን ለመጠየቅ ነው ማለት ነው። እውነትም የመጣው ሊያገባ ነው እና ከዚህ ነገሩ እንዲቆጠብ ኢትዮጵያም እንደምታዩት ዛሬ ከአንድ ሴት ጋር ይዘልቃል፣ ነገ ከአንድ ሴት ጋር ይመጣል። አገባለው አገባለው እያለ ለማያደርገው ነገር እየሱ መያል ልብ ያቆስላል ማለት ነው። እንደዚህ ከሚያደርግ ይልቅ ጥፋቱን አምኖ እንደገና እንደ አዲስ ይቅርታ እንደት መጠየቅ እንዳለበት ትነግረዋለሁ ማለት ነው። እሱ ይሄ የእሱ ጥፋት መስሎ አታየውም። ዝም ብሎ በንደት ዛሬም አገባለው ነገም አገባለው የማያደርገውን ነገር አደርጋለሁ እያለ እሷንም እያናደዳ ስለሆነ አሁን እዚህ የመጣው ደግሞ ኢትዮጵያ ያሉት ሴቶች ስላልሆነለት እዚህ መጥቶ ሱመያ ስላለለች እንግዲህ በሱ ቤት በነፃነት አገባለሁ ብሎ ነው ማለት ነው። ግን ደግሞ ይህንን አያደርግም። ለምን? እኔ እንዳወሩት ከሆነ እዚህ የመጣው ሊያገባ ነው የመኒ፣ የመኒም ደግሞ ማግባት እንደማይችል ነገ ከነገ ወዲያ ሱመያ እንድትመጣ አደርግለታለሁ። እምቢ ብሎ አገባለሁ ካለ ማለት ነው። ግን ደግሞ አያገባም። የማይሆነውን ነገር በሙሉ እንደሚሆን እያደረገ እስኪ ሰው ከአንዴ ሁለቴ ሱመያን ፈልጓል በዛም መጥቷል በዚህም ወርዷል በዚህም ገብቷል። ግን እንደዛ አደለም። ሱመያን ማግኘት የሚችለው ዛሬ ሱመያን ይቅርታ ይጠይቅና ነገ ከሴት ጋር ይመጣል። ነገ ይቅርታ ከጠይቃ ከነገ ወዲያ ከሴት ጋር ይመጣል። ይሄ ምን አይነት ይቅርታ አጠያየቅ ነው? አንተ ልጆች ካልነፈቁም ወይ፣ ልጆች ማየት አትፈልግም ወይ፣ እሷንስ ማግኘት አትፈልግም ወይ ምናም ብዬ ሰይድን ንጠይቃለሁ። እዚህ ይመጣል፣ ደውዬለታለሁኝ ግን ያው ታውቃላችሁ፣ እኔ ከሰኢድ ብዙ ጊዜ ሸሽቻለሁ፣ ግን ደግሞ ዛሬ ላዝም ማናገር ስላለብኝ ግዴታ አገኘዋለሁ ማለት ነው። ለብዙ ጊዜ አግኝቼው አላውቅም። ለምን ባለፈው ሱመያን እዚህ ካገኘዋት በኋላ እሱ ራሱ ተናዶ ነበረ። በዛ ሰዓት ላይ እሱን ሸሽቼ ያው ወደ ገጠር ሄጄ ነበረ፣ ግን አሁን ተመልሻለሁ። ሰናአ ስለሆነ ያለሁት ይህንን ነገር ስለነገሩኝ ሰምቼ ዝም ማለት አልቻልኩም ማለት ነው። ሰምቼ ዝም ማለት ያልቻልኩበትን ነገር እሱን አግቼ መጠየቅና እና ከእሱ እውነታውን መስማት ስለምፈልግ ዛሬ አግቼ ያለውን ነገር እጠይቀዋለሁ። እስከዚያው አብራችሁ ነው። ይኸው እንግዲህ ሰይድ መቷል ማለት ነው ያልኳችሁን ነገር እጠይቃለሁ። ሰይዶ ሰላም፣ እንዴት ናችሁ? ሰላም አለይኩም ረቱ በረካቱ። ውድነት ክብራችሁ፣ የሀዋ ቤተሰቦች ሰላም ናችሁ? እሺ ይህ ለመመጣ ሰይዶ ለመመጣ ለምን የመጣሁ ይመስልሻል? ሁለት አገባን የመጣው አንቺ ባለፈው ለምን ሸሸሽኝ? አሁን ከመጠየቅሽ በፊት ማለት ነው ከሰላም ጋር ስለ ፓስፖርትና ከጣላም በኋላ ለመጨረሻ ጊዜ ስመጣ ከሱመያ ጋር ተገናኝታችሁ ነበረ። አንቺ አሁን ለየመን ለመጣ ማለቱን ትተሽ ያኒ ከሱመያ ጋር ስትገናኝ ለምነግሯ ስር ወድቀሽ ለምነሻት እንድታረቅ ልጆቹ እንድታሰኛለ ለምንኳት ግን እሷሽ ብትል አንተ በዛ ሰዓት እየሮጥ ከአንዴ አንድ ሴት ታመጣለህ አን አንድ ሴት ታመጣለህ። እንዴት አድርጌ እንዴትሽ ብትል እሱ ሄድ ገና ለገና ሴት ያመጣል እሷሽ ትል ብለሽ አስበሽ ነው። እሷ እንድትጎዳ ስለማልፈልግ ነው ዝም ያልኩት። በዛ ላይ ደግሞ ጊዜ ያስፈልገኛል ስላለች ራሷ ጊዜ ወስዳ ሰው ሳይጫናት በራሷ እንድትመለስ ስለፈለግኩ ነው። ሁለተኛ ነገር አንተ ዝም ብለህ መከተልን ነው እንጂ የምታየው ከኋላ የምታጠፋው ጥፋት አይታየም። ምን አድረገ አሁን አትጎዳ መሷ አትጎዳም። አሁን ተመሽቷት እየኖረች ነው ሳትጎዳ። ብትጎዳም ራሱ እየኖረች ነው፣ ግን እየጎዳት ያለኸው አንተ ነህ። ምን አድርጌ ነው ጎዳውን? ከኔ ጋራ ብትሆን እሷ ምን ትጎዳ? ከአንተ ጋር እንዳትሆንማ ሁሉንም በር ትዘጋለህ እራስህ። የመንበር ለምሳሌ አሁን የኢትዮጵያ ዝም ብለህ ዛሬ እችን ላገባ ነው ትላለህ። ነው አሁን እሱን ተስፋ እሱን ተስፋ ቆረጥኩ በኋላ ነው ለምን እኛ ብዬ ነው ነው እችን ግን እኔ

ለምን አንተ በዛ ጊዜ ጥፋት ታጠፋለ፣ እና አብዲ ጋ ብዙ ወሬ ታወራለ። ልጆቹ ነው እንጂ የምፈልገው ሱመያን አይደለም። ሱመያን ካገናኛችሁ በኋላ ልጆቹን ቀምታችሁ እሷ እንድታስለቅሱ ማናቸው ለምን እንደዛያላቸውእኔ ልጆቹን ብቻ ፖስት ልጆች እሺ ብሎ ነገ ይቀመጣሉ ያለ እናታቸው ጦት የምትባለች አለች እሷ ለመቅጣት ለልጆቹ ቢያለቅሱ ምን የላ ጠባ ነው ጊዜ እንደዛ ከምትሉ ይልቅ አርፋችሁ ተቀመጡ ሚስቴንም ልጆቼንም ነው የምፈልገው። ሻራርክ ማማን እንደዚህ ያለው አንቺ እዚ ከማረች በፊት ሹፊ አብዲ ያለ ዛን ጊዜ ያለው በሰዓቱ የሆነ ቪዲዮ ስንሰራ አብዲ ያልሆነ ነገር አውቆ ጠቀኝ አውቆ ማለት ነው ሲጠይቀኝ እኔ ደግሞ እሷ አበት መጣራት አልፈልጋትም ምን ታመጣለ ልጆችን ብቻ ነው ፈልገው አልኩት እኮ። ልበለዋ ላብዲ ለሷልበለዋአብዲ በሆነ ነገር ሲያናደኝ ነው እንደዚህ ያልኩት። ማ ቆያ እሱ ልወደድ ልወደድ ብሎ ያልሆነ መከርና ያልሆነ ነገር ሲለኝ ነው እሱ እንደዛ በሰዓቱ ያልኩት እንጂ እኔ ስንት ጊዜ አንችንም፣ ልጆችንም፣ እሷን ብቻ እኔ ልጆቹን እራሱ አስቀምጠል የምትሄድ እኮ ልጆች ምን የሚያደርጉልኝ ብቻቸውን። እሷን ልጆቹን አይደለም እሷን አሳድጌ ልጆች ፈልጌ እሷን ቀምቼ አባራ ተልላት ይቀርና ስሜኝ፣ ልጆቹን አይደለም እሷን እንደዛ ያደርግ ይቅርና ማለት ነው። አምጥተን እኔ ጋር ቁጭ ብትረግራት ልጆቹን ምንም እንትን አይሉም። እኔ ይጎዱብኛል እንጂ እኔ እሷን አባሪ የምጠቀመው ነገር የለም የማገኘው ነገር የለም። እሱ ልጆቹን ከሰጠችኝ እሷ ማብራ እንድትመለስ ነው እንጂ እኔ ምንም አይነት ክፋትም ተንኮል ማስቤ ልጆች ከእሷ ቀምቼ እሷ ብቻ እንድትሰቃይ የሚል ሀሳብ የለኝም። ፈጣጥራችሁ እያወራችሁ ለካስ አንቺም አብራችሁ ስሚኛ ሆቴል ውስጥ ቪዲዮ አብራችሁ ሲሰሩ

ታዋ ባገኘች የትም ገብቼ አንጠልጥዬ ነው ምጥልሽ አላልካኝም? አሁንም እኮ መገኘት እኮ አልቀርም። ሳልፈልግሽ ራሱ ራሱሽ መተሽ አናግርሽኝ። ግን አንቺ ተንኮል ታስቢያለሽ እንጂ እኔ ምንም ተንኮል እንደሌለብኝ ታውቂያለሽ። ሳልፈልግሽ እንደማትፈልገኝ ያውቃለሁ። ግን ደግሞ ከጥፋት እንድትቆም ስለምፈልግ ከጥፋት አሁንም ኢትዮጵያ ሆነ ሳይዶ አሁን አንድ ሴት አሁን አንድ ሴት ሴቶቹ ባላለቁ ሰዓት አንተ የኢትዮጵያን ሴት በሙሉ ላገባ ነው እያልክ ልታመጣቸው ነው? እንዴበለስ ምን ችግር አለው? ለምን ትላለህ? ለምንለገባ ነው እፈልጋለሁ ትላለህ። እሱ አለቀ። ኪቪያር ያለቀ ጉዳይ። አመት በሙሉ ፈለግኳት ተለማመጥ፣ አልፈለግካትም። እና ምን እየተኛሁኝ የት አንተ ዝም ብለህ ዝም ሰኖብህ ነው እንጂ ሱመያን እየፈለግ አይደለም። ሱመያን ብትፈልግ በእንደዚህ ሽማግሌ ትልቅ ሽማግሌ ሴቶቹን ስታገኛቸው ይቀልሃል። እሷን ስታገኝለች ይከብድሃል። እሷ ራሱ እኔ ጋር የመጡ ሴቶች ስታገኝ የሚቀላት እኔ ማግኘት ይከበዳት፣ ለእኔ መታየትና ፍለፊት የመምጣት መጋፈጥ ከበዳት። እኔን ለምን ፈራች? እኔ ለምን ፈራች? አንተ ያደረግኸውን እያደረገች ነው። እኔ ምንድን ያደረኩት? ልክ አሁን አንተ አሁን ከኢትዮጵያ ሴቶቹ ሲያልቁ እዚህ መጣ፣ የመኔል ታገባ። መች አለቁ? ምን አድርጊያቸው አለቁ? አለቁ ምን ሆኑ? ሮዛ ታገባ ነው። አዩን አገባ፣ ያቺን ሌላዊቱን አመጣክ አለቁም ሴቶቹ ምን ነው አለቁ? ምን ነው የምትጀምራቸው ሴቶቹ ላይ አላውቅም እኔ ከዛውን ደሞ እዛ እሱማ እያሰራነች እዚህ መጣ። እዚህ ማን ላገባ መጣሁ? የመን አገባለሁ፣ ሚዜ ትሆኛለሽ። አሁን አንቺ እኔ ጠራሽኝ መጥፎልታና ገሪኝ ነው ልሽ ኔ ክፉ ተናገርክ፣ ጥሩ ተናገርክ፣ ለእኔ ምን ይጠቅመኛል? አስር ጊዜ አንድ አይነት ነገር እያደረግክ እሷ ምን ታናድድ? ሮዛን ደና ልጅ ነበረች እና ይቅርታ ማለት አታውቅም። እንደ ይቅርታ ነገ ከሴጋ ትመጣለ፣ ነገ ይቅርታ፣ ነገ ደግሞ ከሌላ ሴጋ ትመጣለ፣ ከወንድ ጋ ነ ይቅርታ ጠይቅ

ብላሁን የተደበቀ ሚስጥር፣ አብ ምነው የተደበቀ ሚስጥር፣ ሀሳቧ ምንድን ነው? ምን ምን ደብቃኛለች? ምን ትደብቃለች? ለምን መጣች? የመጣች ልጅቷን እንፈልጋለን ብላችሁ ፈለግና የምናገኝበት ቦታ ፈለግን። እሷ መሬት ቆፍረ ደብቃ ከሆነ ለው አግኝታችሁ ነው። በራሳችሁ ተማምናችሁ ያለች ልጅቷ ሳይዶ ምን አሳወቀኝ ነው? የት እንዳለች ያለችው? እንትት ነው ያለችው። አንቺ ንገሪ። ምን ልንገር? የት እንዳለች ታውቃላችሁ? አንቺም ስሞያም የልጁ እናት። አሁንም መጥቼ ልጁ ነፍቅ፣ አሁንም መጥቼ ሳጠያይቅ እንትን የለችው። አሁንም ታጠያይቃለ እንዴ ይህ ችግር ይሄ እኮ ነው። ለምንድን ነው ለምንድን ነው ያ ልጅ የኔ እንዳልሆነ ሐቁን ለሕዝብም ለማሳየት ለማሰማትም ለሱማያም ደግሞ ሽማያ ታንደታ ነው። ሽማያ ታታለች እኮ እና አሁን አንቺ የደበቅሽ ነገር ካለ እስኪ ንገርኝና፣ እሱን ተውና ንግቷን እኔ ፈልጋ ምክንያት አቁ እንዲወጣ ምን ትደበቃለህ? ምንም አልደበቅንም። ስ ወደ ስጥ የካሜራ ላይ ያለውን ብቻ ነው ያወራ ነው። በላን ጠጣን፣ አወራን፣ ተለያየን። ሄደች ሰ ወደ ኢትዮጵያ ወዳ፣ ከዛ ምን ነገር የለም። ሰኢዲ ልቅስ፣ አንተ ምን እያሰብ ነው? እኔ ያውልሽ በስነ ስርዓቱ፣ አንቺና ሱመያም ሰላም ትሆን ከሚዲያ ላይ ጠፍታለች። አንቺና ሱመያም በስነ ስርዓቱ እንትበራቸዋል። ልጅቷ ያለችው ታውቃላችሁ፣ አውቃችሁ፣ ሰላም ከሚዲያ እንድትጠፋ ችግር ውስጥ እኔ አንቺን ለክፉ አልፈልግም ትላለች። የዛን ጊዜ በቀላል ነገር ወዳው ከዳኝ በሰላም ፓስፖርት ከዚህ ሌላም ታመጣለ። አሁን የዛ ጊዜ ያለችበትን ቦታ ልክ ሰላም ላይ እንዳደረገ ነው ምታደርገኝ። አስታርቃለሁ ብዬ የሮጥ ከሆኑ አሁን እሺ፣ በቃ ተርፎሬ ማታሪ ዩቱብ ላይ ለምን ስሚኛ ምንም ሀቅ አታውሪ። የደበቅሽ ነገር ከነገርሽ ነገር ካልሽ የምታውቂውም ነገር ካለ እኔ አንቺን ማወጣጣት አያቀተኝም። በምንም በኩል በደንብ የሚያወጣጣ ሰው አመጣልሽ እና ያስወጡልሻል። ከየትም ይሆን አንድ እሱም በሌላ ደግሞ፣ እኔ አሁን የመን ላገባ ነው እየመጣሽ እንዳትበጥብጭኝ እሺ። እፈልጋለሁ እንደዚህ አይነት ጉዳይ ምናምን እያልሽ እዚህ ሀገር ያለው የመን አታገባም እና ምን ላድርግ? ባንጋሊ ላግባ? ባንጋሊ የለም። ሳውዲ አግባ። ማን ይለም አለሽ። ባንጋሊ የለም። እዚህ የመኒ ካላገቡ ባንጋሊ ግን አታገባ። እኔ መጣና ተደግሰ

ሄደውእነሱ ሄደው ጨርሱልኛል። ከዛ በኋላ እነሱ ጉዳይ ከጨርሱልኝ በኋላ ሰርጉን አገባለሁ። ከዛ በኋላ በሰርጉ ባሱ ታደርጋለች፣ ትወጣለች። ሰርግ ሰራ ቀጥታ ይዣት ኢትዮጵያ ወላይ

ሂድ ሂድ። በመሄድ አንተ በመሄድ ነው የምታምነው። ሂድ ከዛ በኋላ